እጅግ ተፈላጊ የሆነ ቢዝነስ ነው። አራት ወይ አምስት ጊዜ በምናከራይበት ገንዘብ ዋና ገቢው መመለስ እንችላለን። ጥሩ የሚባል ገቢ የምታገኙበት ቢዝነስ ነው። አሁን ባለንበት ሁኔታ ደግሞ ድግስ በየአካባቢያችን በየሁሉም ሰፈር አለ። ሪስኩ ያን ያህል ከባድ አይደለም። አንድ ጊዜ እቃውን ከገዛም በኋላ የመበላሸት እቃውን የመቀየር የመጠገን ነገሩ ያን ያህል ከባድ የሚባል አይደለም። ሐዘን፣ ደስታ፣ በማህበሬ ኑሮዎች የሚደረጉ የተለያዩ አይነት በዓላቶች አሉ። የልደት በተጨማሪ ደግሞ አሁን አሁን ላይ በደንብ ትኩረት እየሳቡ የመጡ ሰዎች በቤታቸው የሚያከብሯቸው የተለያዩ አይነት በዓሎች፣ ድግሶች አሉ። ለምሳሌ እንደ ቤቢ ሻወር፣ የአጥሮፋ ትስማሽ እንደዚህ አይነት ነገሮች ደግሞ አሁን ላይ ይበልጥ እየተስተዋሉ እንደ አዳዲስም እንደ በዓላት እየተደረጉ ያሉበት ሂደት አለ። ሽምግልናም አሁን አሁን ላይ ልክ እንደ ትልቅ ድግስ እየተደገሰ ያለበት ሁኔታ ነው ያለው። ስራው ይቆማል፣ ቢዝነሱ ይሞታል፣ የሆነ ነገር ይቀየራል ብለን የምንሰጋበት አይደለም። ሁሌም ቢሆን ተፈላጊነት ያለው ስራ ነው። እዚህ ቢዝነስ ላይ ስትገቡ ከባድ የሚያደርገው ምንም አይነት ነገር የለም። ያለምንም ሀሳብ፣ ያለምንም ችግር መጀመር የምትችሉት አዋጭ ቢዝነስ ነው ማለት ነው። ጤና ይስጥልን። የተረታ ቢዝነስ ሪቪው ቤተሰቦች፣ እንደምናላችሁ እኛ በጣም ደህናነን ተረታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን እና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይሆናሉ ብለን ያሰብናቸው ጠቃሚ የሆኑ የቢዝነስ ሀሳቦች ይዘንላችሁ መጥተናል። ይህ የቢዝነስ ሀሳብ አሁን ባለንበት ሁኔታ ላይ ብትጀምሩት እጅግ ትርፋማ ሊያደርጋችሁ የሚችል አዋጭ የሆነ ቢዝነስ ነው። እንግዲህ ይሄንን ስራ እንዴት አድርገን ነው ምን ጀምረው፣ ምን ያህል ካፒታል ያስፈልጋል፣ እቃዎቹን ከየት ነው ማግኘት የምንችለው? የሚለውን ደግሞ ሙሉ ፕሮግራም ሰርተንላችሁ ይዛችኋል ። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታየው ከወዲሁ እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብረች ቆይታ ማደርገው እኔ ሊና አብርሃም ነኝ በካሜራማን ኤርሚያስ አለ ወደ ፕሮግራሙ ሰን መተናል እንግዲህ ይሄ የቢዝነስ ሀሳብ ምንድን ነው እያላችሁ ሊሆን ይችላል። ይህ የቢዝነስ ሀሳብ አዋጭነቱ ምንም አይነት ጥርጣሬ የሌለው፣ አሁን ባለንበት ሁኔታ ደግሞ እጅግ ተፈላጊ የሆነ ቢዝነስ ነው። የድግስ ቤት እቃዎችን የማከራየት ቢዝነስ ነው። ይህ ቢዝነስ ሀሳብ እንግዲህ አንድ ጊዜ እቃውን ከገዛችሁት በኋላ ከዛ በኋላ አስቸጋሪ ነገሮች አይገጥማችሁም። ያንን እቃ በተደጋጋሚ በማከራየት ጥሩ የሚባል ገቢ የምታገኙበት ቢዝነስ ነው። አሁን ባለንበት ሁኔታ ደግሞ ድግስ በየአካባቢያችን በየሁሉም ሰፈር አለ። ድግስ ሲባል ሐዘን፣ ደስታ በማህበሬ ሮች የሚደረጉ የተለያዩ አይነት በዓላቶች አሉ። እነሱንም የልደት በተጨማሪ ደግሞ አሁን አሁን ላይ በደንብ ትኩረት እየሳቡ የመጡ ሰዎች በቤታቸው የሚያከብሯቸው የተለያዩ አይነት በዓሎች ወይም ደግሞ ድግሶች አሉ። ለምሳሌ እንደ ቤቢ ሻወር፣ የአጥሮፋት ተስማሽ እንደዚህ አይነት ነገሮች ደግሞ አሁን ላይ ይበልጥ እየተስተዋሉ እንደ አዳዲስም እንደ በዓላት እየተደረጉ ያሉበት ሂደት አለ። ሽምግልናም አሁን አሁን ላይ ልክ እንደ ትልቅ ድግስ እየተደገሰ ያለበት ሁኔታ ነው ያለው እና እነዚህ እቃዎች በሁሉም ቦታ አስፈላጊ ነው። ምክንያቱም በግለሰብ ደረጃ እነዚህን ማቴሪያሎች ማሟላት እጅግ ከባድ ሊሆን ይችላል። በተጨማሪም ደግሞ ሁሉም ቤት የሚገኝ ነገር አይደለም። በህብረት በሚደረጉ ማንኛውም አይነት ስራዎች ላይ እነዚህ የድግስ ቤት እቃዎች በደንብ አስፈላጊ ናቸው። አሁን አሁን ላይ ደግሞ ሰዎች እንደ ቢዝነስ አማራጭ አድርገው ቢይዙት በደንብ አዋጭና ትርፋማ ሊያደርጋቸው የሚችል ቢዝነስ ነው። የዚህ ቢዝነስ ዋናው ጠቃሚው ነገር ምንድን ነው? ሪስኩ ያን ያህል ከባድ አይደለም። አንድ ጊዜ እቃውን ከገዛም በኋላ የመበላሸት፣ እቃውን የመቀየር፣ የመጠገን ነገሩ ያን ያህል ከባድ የሚባል አይደለም። አንድ ጊዜ እቃውን ከገዛም በኋላ ደጋግሞ በማከራየት ጥሩ የሆነ ገቢ ማግኘት እንችላለን። መጀመሪያ ግን እቃውን ስንገዛ የእቃው ጥራት ጥሩ የሆነ ትኩረት ልንወስድ ይገባል። ሁለተኛው ነገር ደግሞ በተደጋጋሚ በማከራየት ነው ይሄንን እቃ ቆንጆ የሆነ ገቢ ማግኘት የምንችለው። አንድ ጊዜ ብዙ ገንዘብ አውጥተን ልንገዛው እንችላለን። ከዛ በኋላ ባለው ጊዜ ግን አራት ወይ አምስት ጊዜ በምናከራይበት ገንዘብ ዋና ገቢውን መመለስ እንችላለን። ከዛ በኋላ ያለውን ደግሞ የራሳችን ትርፍ ነው ማለት ነው። እንግዲህ ዋናው ጠቃሚው ነገር ይሄኛው ነው። አሁን ባለንበት ሁኔታ ደግሞ ይህ ስራ ተፈላጊ መሆኑን ወደዚህ ቢዝነስ እንድንገባ ጥሩ የሆነ ምክንያት ሊኖረን ይችላል። እንግዲህ ድግስ በየትኛውም ቦታ ላይኖር የሚችል ነገር አይደለም። በተለይ በተለይ ደግሞ እንደ ኢትዮጵያውያን እንዳለን ባህልና ልምድ ድግስ በየጊዜው አለ። እንደውም ወራትን ጠብቆ የሚመጡ የተለያዩ አይነት በዓላት አሉ። የሰርግ ወቅቶች አሉ። ሀዘን እንኳን በየትኛውም ቦታ የሚጠበቅ ነገር አይደለም። ግን ይሄ ስራ ስራው ይቆማል፣ ኦ ቢዝነሱ ይሞታል፣ የሆነ ነገር ይቀየራል ብለን የምንሰጋበት አይደለም። ሁሌም ቢሆን ተፈላጊነት ያለው ስራ ነው። እንግዲህ ወደዚህ ስራ ስንገባ ዋነኝነት ምን ምን ዕቃዎችን ማካተት አለብን? ምን ምን ዕቃስ ያስፈልገናል? የመጀመሪያው ድንኳን ነው። ድንኳን በተለያየ አይነት ሳይዝ እና በተለያየ አይነት መጠን ይኖራል፣ ከትልቅ እስከ ትንሽ። ይህም ማለት ከአንድ ሺህ እስከ ሁለት ሺህ ሰው ማስቀመጥ የሚችል እንዲሁም ደግሞ በትንሽ የሚቀመጡ ከአምስት እስከ ስድስት ሰዎችን መያዝ የሚችሉ የተለያዩ አይነት ሳይዝ ያላቸው ድንኳኖች አሉ። ይህንን እናንተ እንደምትጀምሩበት ካፒታል እና እይታ አንጻር መምረጥ ትችላላችሁ። ሁለተኛው ብረት ድስት ነው። እንግዲህ ብረት ድስት ለድግስ ቤት የሚሰሩት ብረት ድስቶች በጣም ትላልቅ ናቸው። ይዘታቸው ከፍ ያለ ነው። ጥንቃሬያቸውም ደግሞ እንደዛው እነሱንም ከትንሽ እስከ ትልቅ ድረስ አለ። መጠኑም ከመቶ ሊትር ጀምሮ እንዲሁ ሌሎች አይነት ሳይዞች አሏቸው። በቅደም ተከተል ሊኖር ይገባል ብላችሁ በምታስቡበት ለምሳሌ አንድ የእቃ አከራይ የሆነ ሰው ቤት ውስጥ ድስቶች ሊኖሩት የሚገባው ከትልቅ አንስቶ እስከ መካከለኛ ደረጃቸውን ጠብቀው ሊኖር ይገባል። እነዚህንም ታሳቢ ያደርጋችሁ መያዝ አለባችሁ። ሌላኛው ሳህን ነው። ሳህን ደግሞ ሳይዛቸው፣ አይነታቸው የተለያዩ አይነት ሳህኖችን መያዝ ትችላላችሁ። ከፕላስቲክ እስከ ሸክላ ሳህኖችን መያዝ ትችላላችሁ በቀጣይነት ደግሞ ወንበር ያስፈልገናል ወንበር አይነታቸው የተለያየ ነው በአግድም የሚቀመጡ ብዙ ሰዎችን ባንዴ መያዝ የሚችሉ ወንበሮች አሉ የፕላስቲክ ወንበሮች አሉ እንዲሁም ዱካ ወንበሮች አሉ እነዚህን እናንተ በሚመቻችው መንገድ መርጣችሁ ወንበርም አስፈላጊው ግብአት ነው ይሄንን ማካተት ይኖርባችኋል ማለት ነው ሌላኛው ደግሞ ማማሰያ ከእንጨት የሚዘጋጁ ማማሰያዎች አሉ ድግሱ ሲሰራበት ሊገለገሉባቸው የሚችሉ የተለያዩ ማማሰያዎችን መጨመር ችላላችሁ እንዲሁም የወጥ ማውጫ ሳህንና እና ጨልፋዎችንም አካታችሁ መያዝ ትችላላችሁ። እነዚህ ግብዓቶች ሁሉም አንድ በአንድ ተቀራራቢነት ያላቸውና አንደኛው ካለን ሁለተኛው ሊያስፈልገን የሚችል ስለሆነ ሁሉንም አካታችሁ አንድ ላይ ብትይዙት መልካም ነው። እንግዲህ ይህንን እቃዎች ስናስብ በቀጣይነት የሚያሳስበን ሪስኩ ነው፣ ወይም ደግሞ እነዚህ እቃዎች ምን አይነት አደጋ አላቸው ወይም ደግሞ ኪሳራው ምን ይመስላል ወደሚለው ስንሄድ በጣም አስደሳች ነገር፣ የዚህ ስራም ደግሞ አዋጭ ነው ብለን ልናስብበት የምንችለው ዋነኛውን ነጥብ እነዚህ እቃዎች ቢሰረቁ፣ ቢጠፉ፣ አደጋ ቢደ ቢቃጠል ሌላ አይነት ነገሮች የመቆረጥ ወይም የመነቀል አይነት አጋጣሚዎች ቢኖሩ እቃው ከመከራየቱ በፊት አከራዮቹ ውል ይኖረናል። እቃው ቢጠፋ እቃው የሆነ ነገር ቢሆን ሪስኩን እነዚያ ግለሰቦች እንዲወስዱት አድርጋችሁ እቃችሁ ማከራየት ትችላላችሁ። ይህ ማለት እቃው ምንም አይነት ነገር ቢደርስበት ሪስኩን የሚወስዱት ሲጠቀም የነበረው ግለሰብ እንጂ እናንተ ድጋሚ ያ ነገር ቢበላሽ ወይ ቢጠፋ ወደኋላ ተመልሳችሁ እቃውን መግዛት አይጠበቅባችሁም። ስለዚያ እናንተ ጥንቃቄ ያለው ንጹህ ነገር እስካስረከባችሁ ድረስ ከዚያ በኋላ እቃው ቢበላሽ ወይ የሆነ ነገር ቢሆን ሪስኩን የሚወስደው ግለሰቡ ነው ወይም ደግሞ መጥቶ የተከራየው ሰው ነው ማለት ነው። ይህ ደግሞ እኛ ጋር ያለውን ጉዳት ወይም ደግሞ እኛ ጋር ያለውን ኪሳራነት በጣም ይቀንሰዋል። ማንኛውም ሰው እቃውን ከወሰደ የሚደርሰውን ጉዳት ግለሰቡ ይወስዳል። እናንተ እቃችሁን ብቻ በጥንቃቄ ይዛችሁ ማከራየት ነው ከእናንተ የሚጠበቀው። የእነዚህን እቃዎች ዋጋ ስንመለከት እንግዲህ በቅደም ተከተል በዋነኝነት የምናነሰው ድንኳን ነው። ድንኳን ብቻውን አይደለም፣ ድንኳኑን ይዘው የሚቆሙ የተለያዩ ብረቶች አሉት፣ የድንኳኑ ሸራ አለ። ድንኳን ሲባል ደግሞ የተለያየ አይነት ያላቸው ድንኳኖች አሉ። ስለዚህ እነዚህን ድንኳኖች ከ500 ሺህ ብር እስከ 700 ሺህ ብር በትንሹ ማግኘት ትችላላችሁ። እነዚህንም ደግሞ የትም ሳትሄዱ ሀገራችን ላይ መርካቶ ማግኘት ትችላላችሁ። ሌላኛው ደግሞ ቀደም ብዬ እንደነገርኳችሁ አምስት እስከ ስድስት ሰው የሚይዙ ትናንሽ ድንኳኖች አሉ። እነሱም ዋጋቸው እንደየአይነታቸው እንደየሰሬታቸው ከሚመጡበት አገር አንጻር ዋጋቸው የተለያየ ነው ነገር ግን ከ ሀያ አምስት ሺህ ብር ጀምሮ እስከ ሰላሳ ሺህ ድረስ የምታገኟቸው ሸራዎች አሉ ወይም ደግሞ ድንኳኖች አሉ በቀጣይነት ደግሞ ድስት ነው የምናየው እንግዲህ መቶ ሊትር የሚይዘው ድስት ከ40ሺ እስከ 60ሺ ብር ይሸጣል እንዳልኳችሁ የድስቱ ብራንድ የድስቱ ስም የሚመጣበት ሀገር ዋጋውን ከፍም ዝቅም ሊያደርገው ይችላል ይሄ አሁን የነገርኳችሁ ዋጋ መቶ ሊትር የሚይዘው ነው ደረጃው ዝቅ እያለ ሲሄድ ደግሞ ዋጋውን በዚያው ያህል እየቀነሰ ይሄዳል። ሴቱንም ብትገዙ ደግሞ የዛን ያህል ዋጋው ከፍተኛ ሊሆን ይችላል። ቀጣይነት የምናየው ደግሞ የፕላስቲክ ወንበሮችን ነው። ፕላስቲክ ወንበሮች አሁን ባለንበት ሁኔታ 750 ብር ነው አንዱ የሚሸጠው። የእንጨቶቹ ደግሞ ከፍ ይላል። እስከ 4ሺም 5ሺም የሚሸጡ የእንጨት አግዳሚ ወንበሮች አሉ። ሌላኛው ደግሞ ጭልፋ፣ ሰሃንን የመሰሉ እቃዎች ናቸው። እንግዲህ ሰሀን ደርዘኑ አሁን ባለንበት ሁኔታ 2ሺ ብር እስከ 2ሺ 5መቶ ብር ማግኘት እንችላለን። ሌላኛው ጭልፋ ደግሞ ከ500 ብር እስከ 400 ብር እንደ የሳይዛቸው ልዩነት ይገኛል። ሌላኛው ወጥ ማውጫ ብለናል ከዚህ በፊት ሴቱን እስከ 3000 ብር 2500 መቶ እንደምትመርጡት አይነት ይለያያል። እነዚህ ማግኘት ትችላላችሁ ማለት ነው። እንግዲህ እነዚህን እቃዎች በዚህ ዋጋ ከገዛችሁ በኋላ በቀላል የሚያስፈልጋችሁ መካከለኛ የሆነ እነዚህን እቃዎች አደራርበን ማስቀመጥ እንችላለን። ትንሽዬ ሰርቪስ ወይም ደግሞ የሆነ መጋዘን ያስፈልገናል። ታዲያ ይሄንን ካደረግን በኋላ ቀጣይ ሂደታችን የሚሆነው ማከራየት ነው። እንግዲህ አሁን ባለን በት ሁኔታ እነዚህ እቃዎች ምን ያህል ይከራያሉ የሚለውን ጥሩ የሆነ የገበያ ጥናት አድርገናል። እሱን ቀጥለን የምናነሳ ነው የሚሆነው። እንግዲህ በዋነኝነት የመጀመሪያው ዋጋ ድንኳን ነው። ከ1ሺ እስከ 2ሺ ሰው የሚያስቀምጠው ድንኳን አንድ የሚከራየው 25 ሺ ብር እስከ 30 ሺ ብር ነው። እንደ እቃው አይነት ደግሞ ይለያያል። ቀደም ብለን እንደነገር ናችሁ። ሁለተኛው ብረት ድስት ነው። ቀደም ብለን የነገር ናችሁ መቶ ሊትር ድረስ የመከራየት እድል አለው። በቀጣይነት ደግሞ የምናነሳው የፕላስቲክ ወንበሮችን ነው። የፕላስቲክ ወንበሮቹን በነጠላ በነጠላ የሚከራዩ ስለሆነ አንዱን ከ10 ብር እስከ ሰባት ብር ማግኘት ትችላላችሁ። ሌላኛው ደግሞ ጭልፋ፣ ሳህን እንደዚህ የወጥ ማቅረቢያዎች ናቸው። እነሱ ከ50 ብር አንስቶ 30 ብር ጭልፋው ይከራያል 50 ብር እነዚህ እቃዎቹ እንደየሳህኑ አይነት፣ ዲዛይን፣ የእቃው ቆንጆነት ደግሞ ዋጋው ከፍ እያለ ይሄዳል ማለት ነው። እንግዲህ ወደዚህ ቢዝነስ ስትገቡ በዋነኝነት ቀደም ብለን እንደ ጠቀስንላችሁ አዋጭነቱን በደንብ ተናግረናል። አዋጭ የሆነበት ምክንያት በሀገራችን ላይ አሁን ባለንበት ሁኔታ እጅግ ተፈላጊነት ያለው ስራ ነው። እናንተም ደግሞ በቂ የሆነች እቃውን ለማስቀመጥ የሚመች ስፔስ ካላችሁ ከእናንተ የሚጠበቅ ምንም ነገር የለም። አንዴ እቃውን እስክትገዙ ብቻ ነው ፈሰስ የምታደርጉት። ከዛ በኋላ ባለው ሁኔታ ደግሞ እቃው ቢጠፋ ቢበላሽ እናንተን የሚጎዳ ምንም አይነት ነገር የለም። እቃው መቶ የሚወስደው ላይ ነው ሪስኩ የሚቀመጠው። እናንተ በዚህ አትጎዱም። ክራዩንም ደግሞ የምታከራዩ በትን ቀን እናንተ በመቁረጥ ከሁለት እስከ ሶስት ቀን ባለው ቁርጣችሁ የምታከራዩበትን መጠን ወስናችሁ በተደጋጋሚ ሰዎች መጥተው ከእናንተ እንዲወስዱ ወይም ደግሞ በአንድ ወር በሁለት ወር ውስጥ ተደጋጋሚ ትራንዛክሽን እንዲኖር ማድረግ ትችላላችሁ። እዚህ ቢዝነስ ላይ ስትገቡ ከባድ የሚያደርገው ምንም አይነት ነገር የለም። የመጀመሪያው ቆንጆ የሆነ ካፒታል እስካላችሁ ድረስ ተፈላጊነቱ በጣም ጥሩ ነው። እንግዲህ የእናንተን እቃ ደግሞ ጥራቱን፣ ዘመናዊነቱን በመጨመር ተፈላጊነት እንዲኖር ማድረግ ትችላላችሁ። በተጨማሪም ደግሞ የራሳችሁን ስራ በተለ የተለያዩ አይነት የሶሻል ሚዲያዎች በማስተዋወቅ ወደ እናንተ ትኩረት እንዲመጣ በማድረግ ጥሩ የሆነ ገቢ እንድታገኙ ወይም ደግሞ ይህ ስራ ተፈላጊነቱን በራሳችሁ መንገድ ከፍ እንዲል ማድረግ ትችላላችሁ። ያለምንም ሀሳብ፣ ያለምንም ችግር መጀመር የምትችሉት አዋጭ ቢዝነስ ነው ማለት ነው። ቢዝነስ ሪቪው ተከታታዮቻችን፣ እስካሁን ያነሳነው ሀሳብ ይህንን ይመስል ነበረ። እንደዚህ አይነት ጠቃሚ የሆኑ የቢዝነስ ሀሳቦችን፣ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጠይቃለሁኝ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አምራም ነበርኩኝ። በካሜራማን ኤርሚያስ ነበረ። በቀጣይ እንደነዚህ አይነት ሀሳቦችን ይዘን እስክንመጣ ድረስ ሰላም ቆዩ።